ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ ያሉ የልዑል እግዚአብሔር ልጆች እንደምን ከረማችሁ? እንደምንለንሳትና በዚህ ቤት ያደረሳችሁ ያደረሰን ውድ ያሹ ቤተሰቦች እንግዲህ የሪል ላይፋችን ያሹናይቱ የሁለት ተማሪያም አይደላችሁ። ዛሬ ሰንበት ነው፣ እሑድ ነው። እንኳን ያደረሳችሁ። ዛሬ ሰንበትም ከየትና እንዴት ከማን ጋር እንደምንል አብረን እናያለን። ዛሬ በሰንበት ምድር በማረፊያችን፣ ዛሬ ግን አደራ ስጡልን እየተባለው የደብሩ እኔ የማላቃቸው ደብሮች ነበሩ እና ከሱ ጋር አሁን ነው ሰደኝ ብይ ሊሄድ ነው ነው ማሳያቸው። አንድ እህቴ ከአሜሪካ ነው፣ ለብዙ ለሶስት ደብር ነበር ያዘዘችኝ። ቅዱስ ጨርቆስ ገና አልተሰጠላትም። ዛሬ ግን ይህንንና ይህንን ለቅዱስ ራይል ነው ያዘዘችኝ። አንድ እህቴ ደግሞ ቆይቷል እንደውም በዩቱብ ሳይሆን ቅዱስ ጨርቆስ እሱ ጋር ሄድም። አንድ እህቴ ደግሞ በጣም ቆይቷል። ለመጀመሪያ በረከት እንደጀመርኩ አካባቢ ለአምስት ደብር ስጭልኝ ብላኝ ነበር። አሁን የቀረኝ የዘንዶ በዓታ ማርያም የዘንዶ በዓታ ማርያም የዘንዶ በዓታ ማርያም ሺ ሰባት ብቻ ነው። የቅዱስ ዑራኤል ደግሞ አሁን ሺ ሰባት ይዣለሁ ማለት ነው። ሌሎችን ደብሮች በሙሉ ሰጥቻለሁ። እግዚአብሔር ይመስገን። አሁንም የቀረኝ የዘንዶ በዓታ ነው። ዘንዶ በዓታ እናቴ ለልጇ ደግሞ ታብቃኝ። ይህኛው ጧፍ እና ይህኛው ሁሉን ይሄ የቅዱስ ዑራኤል ነው። ይሄ ገናስ አንጣለ ይሄ ጋር ደግሞ አንድ እህታችን ቅዱስ ሚካኤልን የዘከረችልን እህታችን ማለት ነው። እሷ ደግሞ ለአምስት ደብር ነበረ ስጭልኝ ያለችኝ ሻማና ጧፍ፣ ሻማና ጧፍ እያደረገች ለአምስት ደብር ነበር ያዘዘችኝ። ለአምስት ስድስት ደብር አብዛኛው ተሰጥቶላታል። አሁን የቀረኝ የኪዳነ ምሕረት ነው። ዛሬ ደግሞ የተክልይ ልንሰጥላለን። ተክላይ ማለት ይህ በነገራችን ላይ አምሳ ጧፍ ነው። የአምስት መቶ ብር ነው። እነኝ ደግሞ ቀሪዎቹ ሁለት ደብር ይቀረኛል ማለት የኪዳነ ምሕረትና የቅዱስ ገብርኤል የቅዱስ ሚካኤል ተክላይ ማኖት ስላሴ የት ናቸው? ስላሴ እዚህ ካራ አሉ እንሄዳለን። ስላሴ በላይ ነው። ተክላይ ማኖት አሁን እኛ በኡራኤል ነው እንሄዳለን። ቅዱስ ኡራኤል ነው። ዛቢቡም እንደገና ዕጣ ነው ማለት ነው። እህታችን ይህንን ያደረገች እህታችን እውነት ጸጋውን ያብዛለች። ብዙ ነገር ነው የገዛችው ለቤተ መቅደስ ወይም ለቤተ ክርስቲያን መባ የሚሆን መባውን፣ እንደሰጥሽው እግዚአብሔር አምላክ በምድር ሳይሆን በሰማያዊው የክፈልሽ። ይኸው ይህም ስዕለት ነው ይህ ስዕለት ነው ብላለች። እንግዲህ ከቻልኩ እንዳገኙ እምነትም ሌላዎቹንም ነገሮች እመጣለሁ። ይህና ይ የመግዬ ናቸው። አሁን ተክለ ሃይማኖትና ቅዱሱ ደብር ነው የምንሄደው ማለት ነው አይደል? እንግዲህ ቀጣይ ደግሞ ስላሴ ነነ ጋነምረትን አራት አራት ሻማ ነው፣ የሚገርማችሁ ሀያ አምስት ሻማ እንደገና ደግሞ ይህንን ሶስት ሶስት ሺ ስድስት ሺ ብር ነው የከፈለችው ለጧፉ። እንደዚህ አይነት ስድስት ስር ይሄ እንዳልኳቸው አምስት አምስት መቶ ነው የሶስት ሺ ብር ጧፍ የሶስት ሺ ብር ሻማ ነው የገዛችው። እግዚአብሔር ይስጥሽ፣ በምድርም ከዚ በፊት የነበረውን የሰጠሽስ ለማን ነው የሰጡትማ? የቅዱስ ገብርኤል፣ የቅዱስ ሮፋኤል፣ ሚካኤል፣ የቅዱስ ሚካኤል የሩፋኤል አይደለም የቅዱስ ሚካኤልን የቅዱስ ገብርኤልን ያለች። አሁን የተክልየ የኪዳነ ምሕረትና የስላሴ ነው የሚቀረኝ ማለት ነው። ስለዚህ አሁን ይህንን እውን ከባድ ነው፣ ግን ዛሬ እግዚአብሔር ይመስገን፣ ያው እሱን ስላገኘ ዛሬ ያው ስላሴ አባቴ ወደ እጁ በሰላም ያድርሰን። ቅዱስ ራይልም ሁለቱም ታን የምንሄደው ቅዱስ ራይል ተክልየ የምንሄደው ላ እግዚአብሔር በሰላም ይመልስ። ወደ ጉዞ እንዲሁ ማለታችን ደግሞ፣ ከጉራጌ አገር ትመጣለች ዛሬ። የአብርሃም እንግዳ ምትመጣለች ዛሬ እሷም ደግሞ ትኬት የናም ጭል ይብለኛል። ለምን ነገ በዚህ ወደ ቦሌ ለመሄድ ማለት ነው። እስቲ ከተመቸኝ፣ እንዲሁም ኤልሻዳ ሚዲያ ጎራ ብዬ ትኬቷን ይዤ እመጣለሁ ማለት ነው። ሰላም እግዚአብሔር ከሁላችሁን የቀኑላችንን በርሜል ልትሄድ ነው። በርሜል ልትሄድ ነው። የምትመጣው ከጉራጌ አገር ነው። እንግዲህ የአብርሃም እንግዳ ቤታችን አብርሃም ነው ብለን የለን እንግዲህ። ዛሬ የመጀመሪያው ናት። እግራት መንቀበላለን ማለት ነው። የስላሴ ማዕድ የባረኩ አባቴ ስላሴ የአብርሃምን ማዕድ የባረኩ የእኛንም ቤት እንዲባርኩልን መሰረታ ትርሱን ስጦታውንም ነስቲ። እንግዲህ እኔ ይህንን ስጦታ የሰጠች ልጅ ማለት ነው። የሚገርም ነገር ብር ተሳስቶ መቶባል ነበረ ብር ተሳስቶ መጣባትና ሰላሳ ሺህ ብር ጭማሬ ከዚያ ቆይ ልንገራችሁ መጀመሪያ ሰላሳ ሺህ ብር ጭማሬ መጣባትና የብር ተቀመጠላ ስፈልግ ወስደዋለሁ ብላኝ እሺ ችግር የለውም እንደ ራስሽ ቁጠሪው አትፍሪ ብያት የብር ተቀመጠ በሉ ከዛ እንደገና ሰርጋችን ከተካሄደ በኋላ የሚሰጥላት ሰው አጣችና ዛሬ በቁምጣ ነው ሰንበት ስለሆነ ዘና ያለው የሚሰጠላት ሰው አጣችና ምን አረገች መሰላችሁ አንድ ህቴታ ስደት ትመጣለች አንቺን ማየት ትፈልጋለች፣ ግን በጣም መወዳት ጓደኛዬ ናት። ስለዚህ አንችን ልታይ ስመጣ ይህንን ስጦታ አሰርተሽ ስጭልኝ እባክሻለች። ከዛ እሺ፣ ይሄኔ እንደው መታዘዝ ነው ስራ አይደለ እሺ፣ ብዬ ያንን ስጦታ ብዬኔ ደግሞ እኔም አቀውን ተልኮልኝ አይቼው አሳጥቤ፣ እንደዚህ ደግሞ ለስጦታ ነው ስላለችኝ፣ እንደዚህ ደግሞ ሸፉኝ ቤት አንጥቼ ይኸውልሽ አሸጊዋለው ሁሉንም ነገር፣ ስትመጣ ነገሪኝ፣ ትምጣ ቤቴ እግዚአብሔር ነው እንሰጣታለን ብለን ቁጭ። ከዛ ምን ብትለጥሩ ይቅር በይኝ እናቴ፣ ያንቺም እግዚአብሔር ይቅር ይበለኝ። የሚሰጥልኝ ስላጣው ነው አምጥቶ ይህንን አሳጥቦ የሚሰጥ ስላጣው እንጂ ስጦታ ያንቺ ነው አለች። እስኪ አንዱን ያዛ አንዱን መጀመሪያ ቁም እና ስጦታ ያንቺ ነው ብላ ይህንን ስጦታ በገዛ እጅ አሳጥባ አባቴ፣ ሊቀ መላኩ የኔ ወዳጅ ጠባቂ እንዴት እኮ እንደሚያምር በጣም ያምራል ሳሞ እና ታዲያ ወለ ቪዲዮ ነው የማስባቸው በነገራችን ላይ ግን ጸሎት ሲጀመርም ሲያበቃ እኛ ቤት ልምድ ነው ስላቶቹን ስሙ የመጀመር ስላቶቹን ስሙ የመውጣት እናመሰግናለን። የኔ ትሁት የኔ ቅን ሰጭ እንኳ ብታጪ ዛሬ ጻድቁ ናቸው። እስትንፋሰ ክርስቶስ አባቴ እስትንፋሰ ክርስቶስ ዘመንሽን ህይወትሽን በሙሉ በደስታ እንድጨርሽ እነሱ ይርዱሽ። ኑ ማማ እንደሆነ አባዬዬ ነው የምትለው። እሷ እንዲያውም ቅዱስ ገብርኤልን አባዬዬ ቅዱስ ገብርኤል ነው የምትላቸው ራሱ። ይኸው በስማ ቤቴ ስዕል አድኖ በስዕል አድኖ ነው የሞላው። እግዚአብሔር ይመስገን ለሰጠኝ እሱ ያልታየ ይስጥልኝ፣ ቅዱስ ገብርኤል ይጠብቅልኝ። በጣም ነው የሚያምረው። እውነት እውትማ እንግዲህ በገዛጄ ሰው ስጦታ በገዛጁ አሳጥቦ ለራሱ የተሰጠው ስጦታ የመጀመሪያዋ ነኝ። እግዜር ይስጣት። ይሄ የሚያደርገችው ሰው በማጣቷ ምክንያት ነው። እዚህ ጎን እስኪ ቁጭ በል። ሰው በማጣቷ ምክንያት ነው እንዳለችኝ። ይቅር በይኝ ስለዋሽሆሽ እግዜርም ይቅር ይበለኝ። ሰው አጥቼ ነው ብላለች እንግዲህ ያልታየ ይስጥሽ። ሌላ ምንም አልልም። አባቴ አብሳሪው ቅዱስ ገብርኤል ወዳጄ የወንቅሸቱ አባቴ ቅዱስ ገብርኤል ይጠብቅሽ። እንደሰጥሽን ያልታየ ነገር ይስጥሽ። ምን ተሰማ ጠብቀ ነበር። ሲያምር ደስ ሲል ታደለን እኮ ነው አይደለ። መመረጥ ነው ሰው ባለባሌ ኮተታ ኮተት ከሚሞላው ይልቅ እንደዚህ በቅዱሳን ስዕል መታጀም ማለት ዓይናችሁ እኔማ ድሮል ነበር የአይን ራብ አለብኝል ነበር ሳላያቸው እንኳን ስውል ማለት ነው። እና ወይ ደግሞ አጉል ቦታ ሄደን ስዕል አድኖ ደርድሮ ለመጸለይ ቦታ ካጣሁኝ እንኳን ወይ ንጹህ ነው ብዬ ካላሰብኩ እንኳን ህሊኔ አያርፍም ነበር። ዓይኔ ሲያቸው ነበር ልብ የሚረጋጋው። እና ምን ተሰማ ጠብቀ ነበር ነገር ሲሆን፣ አይ እነኚህን ለምሳሌ ብዬ ነው ቅዱስ ገብርኤል ቅዱስ ሚካኤል ሰዎቹ ስታቅነው የምታውቀው እና እንደዚህ የሚያምር መርቅልን፣ ቅዱስ ገብርኤል ቅዱስ ሚካኤል በወጣ የተካ እጅግ እናመሰግናለን። ለሰጥሽን ብድር በዛብን፣ ውለታ በዛብን። ብድር መላሽ አድርገን ብድር መላሽ አድርገን በሰላም ያምጣቸው ካሉበት ምናልባት እንደውም አስበንም በተሻለ እንዳትረሳው ቃል ገብቶልሻለ ያዥ ነጥብ እንዳትረሽ ሰጫዋ እግዚአብሔር ይስጥልን። በነገራችን ላይ ግን እጅግ በጣም ነው የምናመሰግነው። እንደ የሚያማምር እውነት ከምንም ስጦታ በላይ ግን ስለአድነው ታውቃለህ፣ ከምንም ስጦታ በላይ እኔ በየወዲ ከስጦታ ሁሉ በላይ እስካሁን የተሰጠኝም ትንንሽ ስጦታ አለ። ከመጽሐፍ ቅዱስ ጀምሮ የተሰጠኝ ስጦታ አለ። ከቅዱስ ጊዮርጊስ ጀምሮ ምንጊዜም የማረሰው ስጦታ ቢኖር ብር ብትሉ ልብስ ብትሉ፣ ብዙ ነገሮች አላፊም ጠፊም ናቸው። ግን ጥንት ዋለ ምን እንኳን ይህንን ያህል አሳጥበው ቀርቶ ለምን እንደው ትንሽ ስዕል አትሆንም። የስዕል ስጦታ በጣም ይለያል። የስጦታ ፈረስ ጥርሽ አይቆጠርም። ምን ማለት ነው? ስጦታ ምንም ቢሆን ትልቅ ነው። ምንም ቢሆን

በዚህ ጋር ስንመለስ በባቡር እንሄዳለን። በባቡር ውሰደኝ እያለች ነው እንግዲህ። ስንመለስ በባቡር ነው የምወስዳት። አዎ፣ ሲዞር ሹፌሩ ይዞራል እንጂ ጀርባና ልትሄድ ነው። ሲዞር ደግሞ ቦታ ይቀየራል። እየተሽከረከረ ነው። መጀመሪያ እንመለሳለን። በዛ ኡራኤልያ ነው እንግዲህ ጧፉን እናስገባና ከዛ እንመለሳለን። ሰላሙን እንግዲህ ውድ ተመልካቾቻችን እንግዲህ ኡራኤል ደርሰናል። ይሄ ተክልዬ ጧፍ ነው፣ እጣኑም አለ ለብቻው ገና ደግሞ። ተክልዬ እንሄዳለን ሄዳለን። የእረፍት ቀናችንን እንግዲህ እን እየዞረን ነው የምናሳልፈው ዘቢቡም አለ። ተሳለሚና እዛ ጋ ነው ምናስቀምጠው። ተሳልመች ነው የመጀመሪያ እመቤቴ ያለች አያምርም? ግቢው ያው በጣም ነው የሚያምረው። የድሮ ካቴድራል ነው ይሄ እንዴት ነው ተክልዬ፣ እዚህ አካባቢ አለን እ የት ወደ ጣፎ ነው የምንሄደው? እዛው እንሄዳ፣ በቃ አይ፣ እዚህ ተክልዬ የለም፣ እዚያው ጣፎ እንሄዳለን፣ በቃ እዚህ አቦ ናቸው አሉት። አቦ ራይላ ማናለ? ሌላ ማርያም አለች። የት ነው የምትሰጠው? አይ ለመስጠት ነው። ስጭው ለእሱ እ ነው

ነው ወደዚህ ተንቀሳቀሽ። ትንሽ ያነሷ አለው ነይ ጭመቷል ባቡሩ ታዲያ። የኋላውም የፊቱ ሙቅ አስታውቀው። አሁን ራሱ ደርሶ ሲመለስ በዚህኛው ሹፌሩ ይቀይራል ወንበር ውሬ ሄዷል። አሁን ይሄ ወደዛ ሜር ነው የሚመለሰውን እየጠበቀን ነው ነው ። እንግዲህ አይቆይም፣ ትንሽ ነው። አንድ ሰላሳ ደቂቃ ምናምን ነው።